እሺ እስኪ ራሳችሁን አስተዋውቁኝ ደስ ይለኛል ዶክተርዬ እኔ ሀሴት መስፍን ይባላለሁ ካልተሳሳትኩኝ ሀሴት ማናት የሚለውን ለማረጋገጥ ይመስለኛል እዚህ ድረስ መምጣት ያስፈለጋችሁ ያው ለው ህጉ ነው እንጂ እውነታው እንኳን ይታወቃል እንዴት ሀሴት እኔ ነኝ ሙሉ ታሪክ የሚያሳየው እሱን ነው ሊሆን ይችላል ግን ምንድነው የእኔ ግዴታ ለዚህ ለጊዜው አሁን የምትጠሩበትን ስም ትነግሩኛላችሁ እሺ ዶክተርዬ ይቅርታ? እርግብ እባላለሁ። እሺ ጥሩ። አንቺስ? እኔ ሀና እባላለሁ። ሀና ነው ላዊ ለአንቺን፣ እንኳን ሎጎ ያልጠየቁሽ እንጂ ከዚህ በፊት አቅሻለሁ። ምን? እንዴት? የሀና አባት ታሞ እዚህኛው ሆስፒታል ነው ያሉት። እንደ አጋጣሚ ሆኖ ወስዳለ። እሺ ዶክተር፣ ምን አይነት ናሙና ነው የሚወሰደው? ወል ቤተሰቦቻችሁ የፈለጉት የጸጉራችሁን ናሙና እንድወስድ ነው። እንደዚህ ይቻላል እንዴ? አዎ፣ ይቻላል። ይሄን እስካሁን እንዴት አታውቂም? አዎ፣ አላውቅም። እና ምን ይጠበስ። ሀና የሚደረገው በደም በመውሰድ ሰምቲንግ ነው የሚመስለው። ህክምና ተምሬያለሁ፣ በዛ ላይ ለተወሰነ ጊዜም ቢሆን በህክምና ሙያ ላይ ሰርቻለሁ። ቆይ እንዴት ማለት? የነ ወይዘሮ ሜላት ሰራተኛ እንደሆን ነበር የሰማሁት። ዶክተር እዚህ የመጣ ነው የሀናን ታሪክ ለመስማት ነው ወይስ ናሙና ለመስጠት? በጣም ይቅርታ ሺ ምን ነው ቀና እንዴ ልጅ የሆነች እንዴት ነው ማልከና ነው። ሀና ፍቅር መስጠት በደንብ ታውቅበታለች። አረለም ለሁለት አባቶች ይቅርና አለም ላይ ያሉ አባቶች በሙሉ የእሱ አባቶች ቢሆኑ ለሁሉም ለአንዳቸውም እንኳን ፍቅር ሳታጎል መስጠት ታውቅበታለች። ለማንኛውም እኔ ልንቀሳቀስ ከፈለከኝ ደውሉልኝ። እሺ እሺ እሺ ና እርግብ ምርመራ ለማካሄድ ዶክተሮቹ ጋር ገብተዋል ማለት ነው። ቀድሞ የገቡት ግን እናትና አባታቸው ናቸው። አቶ መስፍንና ወይዘሮ መሀሌት ማለት ነው። እነሱ ቀድሞ ገብቶ ሰጥቶ ነበረ የወጡት። አሁን ደግሞ ቀድሞ ጀም ከዛ ቀጥሎ ደግሞ ሀኒና እርግብ ገብተዋል ማለት ነው። ዶክተርም። ውድ ቤተሰቦቻችን ሰላም ጤና ይስጥልን፣ እንዴት ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን፣ ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ያው ኖላዊ ድራማ ክፍል አርባ ሰባትን ይዘን መጥተናል። ሁላችሁንም ለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እናም ያው ምርመራ ለማካሄድ ሀሳባቸውን እየጠየቃቸው ነበረ። ዛሬ ውጤቱ መስሎን ነበረ፣ ያው በቀጣይ ነው ውጤቱ የሚታወቀው ማለት ነው። ዛሬ ደም ለህቡ ተቀመጡ እያላቸው ነበረ። እናመሰግናለን ዶክተር አለቻኒም አመሰግናለሁ ዶክተር እዬ፣ ያለች እርግብም። ያው እሺ ራሳችሁን አስተዋውቁ እያላቸው ነበረ። ደስ ይለኛል ዶክተር እዬ እያለች እየተቅለበለበች ነበረ ይች እርግብ ማለት ነው። እኔ አሴት መስፍን እባላለሁ። ካልተሳሳትኩኝ አሴት ማናት ለማለት ለማረጋገጥ ነበረ እዚህ ድረስ የመጣችሁ ያው ለወጉ ነው እንጂ እውነታው እንኳን ይታወቃል፣ አለች አሁንም። እንዴት ስለ ዶክተር አሴት እኔ ነኝ ሙሉ ታሪኩ የሚያሳየው የኔ ነው አለች። እኔ ግዴታ መረጃዎቹ ትክክለኛ ናቸው ወይ ትክክል ናቸው ማለት ሳይሆን ሳይንሳዊ ግዴታ ማድረግ ነው አላት ዶክተርም። እንም ቀጥለውን ትክክለኛ ስማችሁን ትነግሩኛላችሁ አላቸው አላት። እሺ ዶክተርዬ ይቅርታ ቅርታ እርግብ እባላለሁ አለች እየተንቀለቀለች ነው ያው ውስጧ በጣም ፈርተዋል ማለት ነው። ታውቃላችሁ የሆነ ሰው እውነት ያለያዘ ሰው በጣም ይፈራል። በቃ ፈርታለች፣ የምታወራ ነገር ሁሉ አታቅም ማለት ነው። ፊቷ ላይ ያስታውቃታል። እሽ ጥሩ፣ አንቺስ አላት። አኔ አና እባላለሁ አና ለወላዊ አለች። አንቺን እንኳን ለወገ ሀይል ነው የጠየኩሽ እንጂ ከዚህ በፊት አቅሻለው አላት። ምን እንዴት? አለች ይህና አባት ታሞ ዚኛው አለው ያሉት እንደ አጋጣሚ ሆኖ ደግሞ የእርሳቸውን ኬዝ ያዝኩት እኔ ነኝ። በዛ መንገድ ነው አናንም ማቃት አላት። በጣም ተናደደች እና ደነገጠች ማለት ነው። እሺ አሁን ምንድን ነው የምናደርገው አለች። አቶ መስፍንና ወይዘሮ ሚላት ናሙና ሰጥቶ ወጥተዋል። አሁን ደግሞ የእናንተን እንወስዳለን አላት። አኒም እሽ ዶክተር ምን አይነት ናሙና ነው የምንወሰደው አለች። ቤተሰቦቻችሁ የፈለጉትና የጸጉራችሁ ናሙና እንዲወስድ ነው አላችሁ። እንዲ እንደዛ ይቻላል እንዴ አለች። እርግብ ተገረመች። አሁንም ያው በቃ ዘም ማለት ሳትጠየቅ ነው የምታወራ ደንግጣ የምታወራ ነገር ራሱ አታውቅም ማለት ነው። እቺ እርግብ በጣም ደንግጣለች። ወይዘሮ ባዩ ሽና መክራ ላከቻት ያው መጨረሻው ምን እንደምፈጠር ግን አላውቅም እውነት በጣም ሀሳብ ገብቶኛል እውነት ለመናገር አኒ እንዳትሸንፍ እውነት እውነት ያሸንፋል መቼም አኒ ታሸንፋለች ብዬ አምናለሁ ፈጣሪ እርዳት እውነት በጣም ከባድ ነው ወይዘሮ ባዩሽ ከዚህ በፊት የሆነ ነገር አድርጋ ከሆነ ወይም ደግሞ ውጤቱን ፎርሙን ወይም ደግሞ የጸጉራቸውን ምርመራ እንዳያስቀይሩ ብዬ በጣም ፈርቻለሁ። እናንተስ ምን ትላላችሁ? በጣም የሚያንጠለጠልና ልብ የሚያንጠለጠልና አስተማሪ ድራማ ነው ኖላዊ ድራማ ሁላችሁም ገብታችሁ ተከታተሉት ማለት ነው። ከዛ አኒም አዎ ይቻላል፣ ይህን እንዴት እስከሆነ አታቅም ማለቻት። አዎ አላቅም እና ምን ይጠበስ አለች። እርግብም ሐና አንቺ እንዴት አወቅሽ አላት። ዶክተር ይሄ እኮ ከባድ ነገር አይደለም። ዶክተር ኦፍ ኮርስ ከባድ ላይሆን ይችላል። ግን ደግሞ ብዙ ሰው የዲኤንኤ ምርመራ ሲያደርግ ማድረግ እንደሚያስቡት ያው ደም በመውሰድ ነው ብሎ ያስባሉ። አሌ ዶክተርም ያው ደም አይደለም የጸጉሯቸው። እንዴት አወቅሽ ስላት ሕክምና ተምሬያለሁ በዛ ላይ ደግሞ ለትንሽ ጊዜም ቢሆን ቀጥሬ ለትንሽ ጊዜ ሰርቻለሁ ስላት ዶክተር በጣም ተገረመና እንዲህ አሌ ደነገጠ። እንዴ ምሎተ እንዴት እንደዚህ ሆነ? አንቺ እኮ የእነ ወይዘሮም ሜላት ሰራተኛ እንደሆንሽ ነው የማውቀው፣ እንደሆንሽ ነበረ የተማውት አላት ዶክተር። እዚህ ድረስ የመጣ ነው ያንን ታሪክ ለመስማት ነው ወይስ ንሞና ለመስጠት ሲል ወሬውን አስቀየረችው። በጣም ይቅርታ እሺ፣ በቃ እና ምናችሁን ልውሰድ እያላት ለእርግብ መልስ ሰጣት ማለት ነው ፀጉሬን ቆርጬ ልስጥ አለች። ከዛን ደሞ ሀኒ ሳቀች። ምን ያስገለፍጥሻል? አይ ምንም አለች። እና መጀመሪያ የምትሞሉት ፎርም አለ፣ መጀመሪያ ከሞላችሁት በኋላ ከዛ ፀጉራችሁ ይወሰዳል አላቸው። ያው ፎርሙን ፎርሙን በጥንቃቄ ሙሉ፣ ምንም አይነት ስህተት እንድኖረው አልፈልግም አላቸው። አንሚሽ ዶክተር እና አመሰግናለን አለች። ወይኔ እኔ ፈርቻለሁ፣ ግን ምን ይፈጠር ይሁን። ፎርሙን እየሞሉ ነበረ። ከዛማ አሴልና አሴርና አባባ ደግሞ ያው አሴር ሀኒ እዛ አስቀምጠ ነበረ አባባን እንድጠብቅላት። አባባ ደግሞ ምን አባባ ራቦት እያለ ነበረ። አባባ አረ በዚህ ሰዓት እንዴት ይልበኛል? ምን ሆኖ ነው ታዳ? እያለ ነበረ እና አባዬም በጣም ጭንቀት ውስጥ ገብተዋል። አኒም አኒ ዬ ናት እንጂ ስላት አኔ ምን ሆነች አለ። አሴሪም እኔ ምን አውቃለሁ ሲል፣ አባባም ምን አውቃለሁ ማለት ምን ማለት ነው? ብቻ ልጄ የሆነ ነገር ሆናብኛለች፣ ፋዘር አመሞት እንዴ እያለ ነበር። አሴሪም በጣም ደነገጠ። አባባ በጣም እየተጨናነቁ ነበረ። አመሞት ማለት ምን ማለት ነው? ሆስፒታል የመጣሁት ለጭፈራ ነው እንዴ? አይ፣ እንደሱ ማለቴ ሳይሆን እና ምን ማለት ነው? አሁን ያሉት ነገር ስላልገባኝ ነው። ምናልባት አምሮትና አሞት እያለ እየቀለደበት ነበር። ጭራሽ አብዷል እያልከኝ ነው እንዴ? አለ አባባ። አሉ አባ አረን ያላልኩም አባባ፣ እርስዎ ግን አለው። ስቀልድ ነው ፋዘርዬ። አና ምኖላለች አሌ አሴርም ሁፍ እያሉ እኔ ነኝ እንጂ ለአንተ ቁም ነገር ብዬ ቁም ነገር ማውራት እ አንን እኮ አግኝቻታለሁ ምንም ነገር ስላላየውባት ነው ጸልልኝ አለችኝ እኮ በምን ምክንያት አለ አሴርም ሰምተዋል። ያው እንዳልሰማ መስሎት እንዳልሰማ አስመስለው ያው አባባ እንዳይደነግጡ ነገሩም እንዳይታወቅ ብሎ በምን ምክንያት አላት አሏቸው ማለት ነው እኔ እንጃ ብቻ ነገሩን ሳትጠይቀኝ ዝም ብላ ጸልልኝ ነው ያለችኝ አላ እና ይጸልይ ውላታ፣ ምን ችግር አለው? የእርሶም ጸሎት ደግሞ መሬት ላይ ጠብ አይልም። አይ ትቀልድብኛለህ አይደል አሴር፣ ይቀልዳሉ እንጂ ፋዘር። ልቃ አና ላይ አማርቱ አሴር፣ እኔ እኮ አና የሆነችው የምታውቀው ነገር ካለ ንገረኝ አለ። አና የሆነ ነገር ብትሆን አውቅ ነበር። እኔ ግን ምንም ነገር ሳትሆን አላውቅም አላት አላቸው ማለት ነው። ለአባ አባ አባ አውቀው ጭንቀት ላይ እንደሆነች ስለዚህ ምንም የምነግሮት ነገር የለም አሉ ለዋቸው። ከዛም በቃ ወደ ሽንት ቤት ልሂድ ብሎ ሄዳ አሴር አለ። አባባም አዘርዬ ዝም ብሎ ብጋደሙ ነው የምሻልት ብሎ ወጣ ማለት ነው። እንደው ምን ይመስላል ይሄ እባካችሁ እንደው የቁም ነገር ክብደቱ መቼ ነው የሚገባው? እያሉ አሴርን እያ ምን እንጣላለን? ምን እኔና እናትሽ ስንጣላ አይታሽ ታቂያለሽ? እየቀለድሽ ነው እየቀለድክ ነው አባ እየተጣላን አይታሽ ታቂያለሽ? ብሎ ደጋግሞ ጠየቃት አቶ መስፍን ማለት ነው። አዎ ይጣላሉ። እሱ ባይጣላትም ያው እሷ ማቤትሮ ማለት ግን ለሱ ምንም ሃሳብ የላትም ማለት ነው። ስትጣሉ ባላይም አንድ ቀን ሰላም ሆናችሁ አይቼ አላቅም አለችው ሰላምም ለአባቷ አባቷ ምን እያልሽ ነው እሱን ተው እሱን ተውና ቆይ ለምንድነው የሄደችው አሴ አሴር ከትምህርት ቤት ስወጣ እንዳይከፋው ደግሞ ልጆቹን ጠብቀ ይዛቸውና ብላ ነው የሄደችዋል ያው ማለት ቀድማ ነው የገባችው አሴር ትምህርት ቤት ስለነበረ ያው ምርመራ ውጤት ሄዶ ነበረ እነሱም ግን አባዬ ከአናና ከእርግብ ልጅ የሚሆን ጅም ማን ነው ደስ የሚል? ብላ ስጠይቀው፣ አባዩ እንዴ ምን አይነት ጥያቄ ነው? ለምሳሌ እኔ ሀና ነው የምወዳት እሷ እህቴ ብትሆን በጣም ደስ ይለኛል። አቶ መስፍንም እውነትም ለመናገር ሀና የምትወደድ ልጅ ናት አላት። እዚህ ሀና ልጅ ብትሆን ደስ ይለሃል ማለት ነው አለች። ከዛ አይ ያ ማለቴ እርግብ ልጄ ብትሆን ቅር ይለኛል ማለት አይደለም። ኧረ እባክህ፣ ለጊዜ ከእግዚአብሔር ጋር አለመቀ አለመቀያየም ሰው አለች። ማለት ነው ሰላምም እየቀለደችበት አይደለም። ሰላምዬ ልጆች እኮ የፈጣሪ ስጦታች ናቸው። አሴት በመጥፋቷ እኔና እናትሽ ተለያይተን ነበረ። አሁን ደግሞ እኔ ሀና ብትሆን ነው ደስ የሚለኝ። ሀና ብትሆንም ግን በጣም ነው የምከብደው አለች። ሰላምም እንዴት ስላት፣ ሀና በጣም የምትወዳቸው አባት አላት። እኔን እህት፣ እማየን እናት ምናሴን ደግሞ ወንድም ብላ ብትቀበሉ እንኳን አባቷን ለመተው ለእሷ በጣም ከባድ ነው አለችው። አባቷ ያው እያስቀናሽ መሆኑ ነው እንውቀና። እንዴ አለችው። እንዴ ልጄ ከሆነች እንዴት ነው ማልቀናው? ኧረ ስቀልድ ነው ሃና። እና ፍቅር ለመስጠት በጣም ትችልበታለች። ለሁለት አባቶች ይቅርና ዓለም ላይ ያሉ ሁሉ አባቶች የእሷ አባት ቢሆኑም ለሁሉም ለአንዳቸው እንኳን ፍቅር ሳታጎል መስጠት ትችልበታለች። ለማንኛውም ምን ልንቀሳቀስ ፈለጋኝ ደውሉልኝ ብላ ነበር። እሺ እደውልልሻለሁ አላትና፣ ሰላምም ወደ ስራዋ ሄደች ማለት ነው። አቶ መስፍንም በጣም እየተጨናነቀ ነበረ። በዚህ በሀኒና በእርግብ ምክንያት ሴትን እውነተኛ አሴትን አግኝቶ ያው ቤተሰብም እንደምታረቅ እና አቶ መስፍን እና ወይዘሮ መሀሌትም እንደምታረቁ ተስፋ አደርጋሉ። እነዚህ አስመሳይ ሰዎች ደግሞ እንደ ነባዩሽ አይነት እና እንደ ናሴት አይነት ሰዎች ደግሞ ተዋርዶ ከነ ውሸታቸው ከነማስመሰላቸው እንደምንዋረዱ እና እናቃል እንመኛለን ማለት ነው። ያው አሁንም ደግሞ ፎርም ሞልቶ ጨርሰዋል። አኒም እርግብ ግን ከሀኒ እየሰረቀች ነበረ ፎርሙን። ያው መጨረሻው ምን እንደሆን ብቻ አላቅም። ሀኒ የእጅ ጽሑፍሽ በጣም ነው የሚያምረው አላት፣ ዶክተሩ ማለት ነው። ያው ሀኒ ኮ- ዶክተር ናለ አባቷ ብላ ነው ሰው ቤት የተቀጠረችው እንጂ፣ እሷ እኮ ራሷ መኖር አቅታትም። ማለት የተማረች ልጅ ናት። በጣም ጎበዝ ታታሪ፣ በሰራተኝነትም ይሁን በስራዋ በዶክተርነት በጣም ጎበዝ ሀኒ። በጣም ጎበዝ ልጅ ናት። ለሁሉም ትህትና ያላት በጣም መልካም ልጅ ናት። እርግብም ደግሞ እንደምታዩት ያው ውሸታም ሰው ያው የሰው ላብ ለመብላት ሁልጊዜ የሚያስብ ነው። ሰርቶ ለመቀየር ሳይሆን የሰውን ላብ በውሸት በማስመሰል ሰርቶ ሰርቆ ለመብላት የሚፈልጉ ሰዎች እንደ እርግብ እና እንደ ወይዘሮ ባዩሽ ናቸው። ወይዘሮ ባዩሽ ግን በቅርብ ቀን እንደምትዋረድ ተስፋ እናደርጋለን። ምክንያቱም ቺኒያ አሴቲንክ ት እንዳመጣች ታናቅም ያው እሷናት ያመጣችው ማለት ነው። ወይዘሮ ባዩሽን ውስጧን ስለምታቅረው ከባሏ ጋም ተለያይታ ስለነበረ በደካማ ጎኗ ገብታ ንብረቷን ለመውሰድ ንብረቷን ለማብላት ብላ ያደረገችው ሴራ ነው። አሁንም ደግሞ በጣም ያስፈራል። እውነት እኔ በጣም ተጨናንቅ ያለው ሀኒ ውጤቱ ይሄ ምርመራው እንዳይሰረቅባት ማለት የምርመራ ወረቀት እያየች ከዚያም ያው ፎርሙ ላይ እርግብ አልጨረሰችም ነበረ ከሷም እያየች እየኮረጀች እንትን እየፎርሙን እየቦላች ነበረ እርግብ አልጨረስሽም ምን ፈተና አደረግሽ ተጨናነቅሽበት እኮ አላት ማለ አረ ጨርሻለሁ ያው አለች ከዛ ምርመራ ያው በቀጠሮ ይቀራል ማለት ነው። እንዴት ነው ዶክተር? የኔ እጅ ጽሑፍ አያምርም አለች። አሁን ወደ ላብራቶሪ ሄዳችሁ ናሙና ሰጥታችሁ ትመለሳላችሁ። እነሱም ወደ ላብራቶሪ ሄዶ ደማቸውን ያው ናሙና የጸጉር ናሙናቸውን ሰጥቶ ተመልሰዋል። እኔ ቆርቼ ልስጥ፣ አይ ዶክተሮች አሉ እነሱ ይወስዳሉ ስላት በደንብ አለችና ልካም እንግዲህ ሊያማችሁ ይችላል፣ አታስቸግሩም ምናምን ዶክተር ልትላት